ልብ የምነካ ሁለት እህትማማቾች የመጨረሻ ጉዞ በዚህ ሁለቱ አዳማ ከተማ ከፍተኛ ሐዘን ተውጣ ነበር። በደቡብ አፍሪካ ባልታወቀ መንስኤ ሕይወታቸው ያለፈው የሁለት እህትማማቾች የቀብር ስነ ስርዓት በብዙም ታጅቦ ተከናውኗል። የአባት አንጀት የሚበላ ቃላት፣ በዚህ አስከፊ ወቅት የአባታቸው ልቅሶና ቃላት የብዙዎችን ልብ ሰብረዋል። አባቱ ርቃችንን ተነጠቅን ውዳብቴ ብሎ ያሳደጓቸው ወደፊት ህይወታቸውን የተመኙላቸው ልጆቻቸው ከስደት ምድር እንደ አስክሬን ሆኖ መመለሳቸው የአባት አንጀት ምን ያህል እንደሚቃጠል መገመት ይከብዳል። ምንም እንኳን የሞተችው ትክክለኛ መንስኤ ባይታወቅም፣ ታሪካቸው በስደት ምድር ያሉ ወገኖቻችን ስለሚገጥማቸው ፈተና ጥያቄን የሚፈጥር ነው። ለቤተሰቦቻቸው ለጓደኞቻቸውን ያዘን ተካፋይ መጽናናትን እንመኛለን። ፈጣሪ በሰማይ ከፍ ያለ ቦታ ያኖራቸው ለቤተሰቦቻቸው መጽናናት እንመኝ በማለት በርካቶቹ ሀሳባቸውን እየገለጹ ያሉት። በጣም አሳዛኝና ልብ ሰባሪ የእነዚህ ልጆች ህልፈት እስካሁን ድረስ መንስኤው አይታወቅም። ከወደ ደቡብ አፍሪካ ህይወታቸው ያለፉ ሁለት እህትማማች ኢትዮጵያያኖች ማለትም ነው። ልብ ሰባሪ ነው። ከወደ አዳማ የተሰማ መረጃን በማስመልከትም ነው። ሚኪታ ቦረንፎን ሳብስክራይብ በማድረግ ቤተሰብ ነው። ሰላም።